በኦሮሚያ ክልል ባለፉት ስድስት ዓመታት በተከናወነ የአረንጓዴ ዐሻራ ስራ 17 በመቶ የነበረው የክልሉ የደን ሽፋን ወደ 29 በመቶ ማሳደግ ተችሏል አሉ በምክትል ርዕሰ መስተዳደር ማዕረግ የኦሮሚያ ገጠር ልማት ክላስተር አስተባባሪ አቶ አዲሱ አረጋ። በክልሉ በዛሬው ዕለት የአረንጓዴ ዐሻራ ማስጀመሪያ መርሃ ግብር ተካሂዷል። እንደ ኦሮሚያ ክልል 5 ቢሊየን ችግኞችን ለመትከል ታቅዶ በ38 ሺህ የችግኝ ጣቢያዎች ላይ ዝግጅት ሲደረግ መቆየቱን የክልሉ ግብርና ቢሮ አስታውቋል። ባልደረባችን ታምራት ደለሊ በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ታምራት እንደምናረፍ ለማስወድቅ አጠቃላይ በችግኝ ማስጨመር መርሃ ግብር ምን ይመስላል፣ የሚለውን ለተመልካቾች ብታቀርብልን። አመሰግናለሁ ምንይችል፣ አንተም እንደምን አርፍደሃል። ቀደም ብለህ እንዳነሳው እንግዲህ በኦሮሚያ ክልል የአረንጓዴ አሻራ የማስጀመሪያ መርሃ ግብር ነው በዛሬው ዕለት የተከናወነው። ይበልጥ ደግሞ አሁን እኛ የተገኘንበት ደቡብ ምዕራብ ሸዋ ዞን ወንጪ ወረዳ ላይም እንግዲህ ይህ የአረንጓዴ አሻራ የማስጀመሪያ መርሃ ግብሩ እየተከናወነ ነው የሚገኘው ማለት ነው። ባለፉት ስድስት ዓመታት የአረንጓዴ አሻራ ስራው ከተጀመረ ወዲህ በርካታ ስራዎች በአረንጓዴ አሻራ መሰራቱ መሰራቱም ነው የተመላከተው በዚህ የማስጀመሪያ መድረክ ላይ ማለት ነው። በተለይም ደግሞ እንደ ክልል ከ23 ቢሊዮን በላይ ችግኞች መተከላቸውም ጭምር ነው የተነሳው ማለት ነው። ይህም ከ6 ሚሊዮን በሚያልፍ ሄክታር መሬት ላይ የተተከሉ መሆናቸውም ጭምር ተነስቷል ማለት ነው። ከዛ ባሻገር ደግሞ በዚህ በየዓመቱ በሚደረገው የአረንጓዴ አሻራ መርሃ ግብር ላይ በየዓመቱ 14 ሚሊዮን የሚሆኑ ዜጎች የሚሳተፉበት ስለመሆናቸውም ጭምር ነው የተነሳው። ከዛ ባሻገር ደግሞ የክልሉ 17 በመቶ የነበረው የደን ሽፋንም ወደ 29 በመቶ የደን ሽፋን ማሳደግ ተችሏል ማለት ነው። ባለፉት ስድስት ዓመታት በተሰራው የአረንጓዴ አሻራ ስራ በዛሬው እለት በሰባተኛው ዙር የተጀመረው የአረንጓዴ አሻራ ስራ ደግሞ የተለያዩ የወንጪ ወረዳ ማህበረሰብ እንዲሁም ደግሞ ከክልል እስከ ዞን ድረስ ኃላፊዎችም ተገኝተውበታል። በተለይም ደግሞ በኦሮሚያ ክልል በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪ የሆኑት አቶ አዲሱ አረጋ በማስጀመሪያ መርሃ ግብሩ ላይ ተገኝተዋል። በጠቅላይ ሚኒስትር አብይ አሕመድ አሳብ አመንጪነት የተጀመሩ የተለያዩ ኢኒሽቲቭዎች አሉ። ከነዛ ውስጥ ደግሞ ይበልጥ ውጤታማም እየሆነ የሚገኘው ትልቅ ስኬትም እየተመዘገበበት ከሚገኙ ኢኒሽቲቭዎች መካከል አንዱ ይህ የአረንጓዴ አሻራ መርሃ ግብር ስለመሆኑ ነው ያነሱት። እንደሮ የሚያከለልም ባለፉት ስድስት ዓመታት በተከናወነው የአረንጓዴ አሻራ ስራ ማለት ነው የተለያዩ ወጣቶች የስራ እድልም እንደተፈጠረላቸውም ጭምር ነው ያነሱት። ከዛ ባሻገር ደግሞ ሀገሪቱ የምግብ አላዊነትን ለማስጠበቅ እየወሰደች ያለችውን እርምጃ እንዲሳካ ከማስቻል አንጻርም ከፍተኛ ሚናን እየተጫወተ ስለመገኘቱም ጭምር ነው አቶ አዲሱ አረጋ በዚህ መድረክ ላይ ያነሱት ማለት ነው። ሌላው በማስጀመሪያ መርሃ ግብሩ ላይ የተገኙት የኦሮሚያ ክልል ግብርና ቢሮ ምክትል ኃላፊ የሆኑት ኤልያስ ከጅር ናቸው። እሳቸውም እንግዲህ በተለያዩ የስራ መስኮች የተለያዩ ወጣቶች የስራ እድል እንደተፈጠረላቸው አንስተዋል። ከዛ ባሻገር ከዚህ ቀደም ሚስተዋል የነበረውን የአፈር መንሸራሸርም ማስቀረት መቻሉን፣ የወንዝ ሙሌቶች፣ በተለይም ደግሞ የሚመጡ ጎርፎች በጎርፎች የሚመጣ አደጋንም ማስቀረት መቻሉንም ጭምር ነው ያነሱት። ተራቁተው የነበሩ መሬቶችም አሁን ላይ አረንጓዴማ በመ በመልበስ የተለያዩ ችግኞችን በመትከል አረንጓዴ ያማ እንዲ ለብሱ መቻሉንም ጭምር ነው እያነሱት ከዛ ባሻገር ደግሞ የማህበረሰብ ትስስርን ከመፍጠር አንጻርም ከፍተኛ ሚናን እየተጫወተ ስለመገኘቱ ነው ያነሱት። ይህ በዛሬው ዕለት የተጀመረው የአረንጓዴ ዐሻራ መርሃ ግብር ሰባተኛው ዙር ማለት ነው። አምስት ቢሊዮን የሚሆኑ ችግኞች በዚህ የሰባተኛ ዙር የአረንጓዴ ዐሻራ የሚተከሉ ስለመሆናቸውም ጭምር ነው የተናገሩት ማለት ነው ለዚህ ደግሞ ከአንድ ሚሊዮን የሚበል ሰልጤ ሄክታር መሬት ዝግጁ መሆኑን ነው የተገለጸው። ሰፊ ቅድመ ዝግጅትም ሲደረግባቸው እንደነበር ነው የተነሳው። በተለይም ደግሞ በክልሉ የሚገኙ 38 ሺህ የችግኝ ጣቢያዎች ላይ ሰፊ ዝግጅቶች ችግኞችን ከማዘጋጀት አንጻር ዝግጅቶች ሲደረጉ እንደነበር ማህበረሰቡን ግንዛቤ በማስጨበጥ የችግኝ መትኪያ ጉድጓዶችንም ከማዘጋጀት አንጻር ሰፊ ዝግጅት ሲደረግ እንደነበር ነው ያነሱት። ይህንንም ከዝግጅቱ አንጻር በዘንድሮ አመት የታቀደው የአምስት ቢሊየን የችግኝ ተከላ መርሃ ግብሩ ግብ እንደሚመታም ጭምር ነው ቅድመ ግምታቸውን ከወዲሁ ያስቀመጡት ማለት ነው። ማህበረሰቡ መትከል ብቻም ሳይሆን በመንከባከብ ውጤታማ እንዲሆንም ጭምር የበኩሉን ሚና መጫወት እንዳለበትም ነው ያነሱት። ከዛ ባሻገር ባለፉት አመታት የተከሉት ከ23 ቢሊየን በላይ የተተከሉት ችግኞች አራት ነጥብ አምስት በመቶ የመጽደቅ ምጣኔ እንዳላቸው ነው የተነሳው። ይህንን ደግሞ በዘንድሮ አመት ለማሳደግ ከፍ ለማድረግ እቅድ መያዙንም ጭምር ነው ያነሱት ምክትል ኃላፊው ማለት ነው። እንግዲህ ማህበረሰቡ ይህንን ግንዛቤ በመውሰድ ሰፊ ስራ መስራት እንዳለበትም ጭምር አንስተዋል ማለት ነው። ይህ እኛ የተገኘንበት ደቡብ ምዕራብ ሸዋ ዞን የማስጀመሪያ መርሃ ግብሩ ይካሄድ እንጂ በመላው የክልሉ ወረዳዎች ዞኖችም ጭምር ይህ የማስጀመሪያ እየተከናወነ ነው የሚገኘው ከሚተከሉት የችግኞች መጠን ውስጥ አብዛኛውን የሚይዘው ለደን ሽፋንነት የሚያገለግል ሲሆን ከዛ በመቀጠል እንግዲህ ለምግብነትም የሚያገለግሉ የተለያዩ ችግኞች የሚተከሉ ስለመሆናቸውም ነው የተመላከተው። ምንችል የማስጀመሪያ መርሐ ግብሩ ይህን ይመስል ነበረ። አመሰግናለሁ።